ሰላም ሰላም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ከቀኑ በኋላ ተገናኝተናል። የቀኑ መረጃ ያመለጣችሁ ወገኖች ካላችሁ በቻናላችን ላይ በመግባት የዛሬውን የቀን መረጃ እንድታደምጡ እና ግንዛቤ ደግሞ እንዲኖራችሁም እንግዲህ ግብዣችን እናቀርባለን። ምናልባት ደግሞ በየጊዜው የምትሰጡን በጎ አስተያየቶች ሳና መሰግን አናልፍም። እንግዲህ ይበል ያሰኛል። በርቶ እንላለን። እንግዲህ ለዛሬ ምሽት ደግሞ መስመር ላይ ፓስተር አለማዮ ይዞልን የመጣው መረጃ አለ። እሱን ደግሞ ያቀብለናል። ከዛ በተረፈ በተለያዩ የዓለማችን ክፍሎች ውስጥ የተለያዩ ክስተቶች እየተሰሙ ይገኛሉ። ከዛ ውስጥ እንግዲህ እየመራረጠ ፓስተር አለማየው ያሰማናል ይልቃል አስራት ነኝ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንግዲህ በቀኑም መረጃችን ላይም ሰፊ ሀሳብም ፈስተራ ቀብሎናል አሁንም እንዲሁ ደሞ ይዞ ይመጣልን ረሰ ጉዳይ አለ እሱ ሊያስደምጠን መስመር ላይ ይገኛል ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እስኪ ምን መረጃ አገኘ? ብዙ ብዙ ነገሮች ይሰማሉ? ግን ያው እንግዲህ ለኛ ይጠቅማል በላይ ያልከውን አምጥታል አቀብለን። እስቲ ምንድን ነው መሰለ አሁን በመካከለኛው ምስራቅ ወታደራዊ የበላይነት ለመያዝ ያለው ሽቅድምድም ከጊዜ ወደ ጊዜ በጣም እየጨመረ ነው የመጣው። እዛ ኢራን አለች የበላይ ሆና መውጣት ትፈልጋለች። እስራኤል አለች በዚህ ጋር የበላይ ሆና መውጣት ትፈልጋለች። ሳውዲ አለች የበላይ መውጣት ሆና ትፈልጋለች። ይህ ቅድ የመንም አለ እና የመን እንኳን በእንደዛ ሳይሆን ያሁን ፕሮክሲ ዋር ናቸው እንትን አደሉ አሁን ያለው በነዚህ በአረቡ ዓለም የአረቡ ዓለም ወይም ደግሞ የመካከለኛው ምስራቅ ዋና ተሰሚ ሆኖ ለመውጣት በሚደረገው ሽቅድምድም ውስጥ ከፍተኛ የሆነ የወታደራዊ ግንባታዎች ይገኛሉ። ግ ግብፅም አለችበት መስለ ግብፅም አለችበት። እንግዲህ ምንድን ነው የሳውዲ አልጋውራሽ ልኡል ቢን ሰልማን አሜሪካ ናቸው ያሉት እና አሜሪካ ለጉብኝት ሄደዋል ለጉብኝት በሄዱበት እንግዲህ ከዶናልድ ትራምፕ ጋር ከፍተኛ የሆነ ውይይቶች ተደርገዋል። በዚህ ውይይት ውስጥ ከተነሱት ዋና ነገሮቹ አንዱ ኤፍ 35 ስውሩ ጀት ወይም ደግሞ ከራዳሮች በጣም እጅግ ዘመናዊ ፋይተር የሆነ ጀት ነው። ይህንን ጀት ለመግዛት አቅርበዋል። እና ዶናልድ ትራምፕም ይህንን ሽያጭ አጽድቀውታል፣ ወስነዋል። ግን ይህንን ነገር እስራኤል በጣም በከፍተኛ ሁኔታ ተቃውማለች። እንግዲህ ምንድነው የተቃወመችበት ምክንያት ስንል እስራኤል በአሁኑ ሰዓት ይሄ ጀት 42 ጀቶች አሏት። እጅግ ፈጣን ነው፣ ስውር ነው፣ እጅግ ዘመናዊ ነው። እና ስለዚህ ሳውዲ መታጠቅ የለባትም ለህልውና ያሰጋኛል የሚል ነገር አንስታለች። እና ይህም ማንሳቷ ተገቢ ነው ተገቢ አደለም የሚለውን ነገር ስንመለከት ምንድነው፣ ሳውዲ ምን ስጋት አለባት? ይህን ለመታጠቅ የሚለውን ምክንያት ያደረገችው ከኢራን በኩል ስጋት አለብኝ ነው ምክንያት ያደረገችው እና ዶናልድ ትራምፕን አካባቢያቸውን ወይም ሌሎችን የሚያሳምሩበት መንገድ አንዱ ይሄ ነው። ግን ዋናው ቁልፉ ጫውታ ዛጋ ነው ወይ ያለው ስንል አይደለም። እና ምንድነው ከድሮም ጀምሮ ይህን መታጠቅ ይፈልጉ ነበር ይመኙ ነበረ። ምናልባትም እንግዲህ ከእስራኤል ያላት ቅድም እንዳልኩ አርባ አምስት ነው። ሳውዲዎች ለመግዛት የፈለጉት ደግሞ አርባ ስምንት ነው። አሁን እዚህ ጋ ያለው ግብ ግብ ምንድነው ስልህ ቅድም መጀመሪያ ላይ እንዳነሳሁት የኃይል ሚዛኑን ለመውሰድ ነው ለመውሰድ ነው፣ ቀድመ የኃይል ሚዛኑ። ሌላው በጣም የደነቀኝ ነገር የገረመኝ ነገር ግብፅ የአረቡ ዓለም ቀንዲል ሆና ተሰሚ ነበረች። አሁን ግን ወደ ሳውዲ ሽፍት አድርጓ፣ ሽፍት እያደረገ በፍጹም ሽፍት እያደረገ ነው። አሁን ስለ ግብጽ የምትሰማው ነገር የለም የለም ድሮ አሜሪካኖች በአረብ ዓለም ሚድል ኢስት ለመቆጣጠር ሲያስቡ በዋና በኩል ነገር የሚያነሱት ግብፅን ነው። የግብፅ ዘመን ከፊ ሰርተነዋል አይታስታውሳል የግብፅ ዘመን እያከተበ እያከተበ እየከሰመ እየመጣ ነው። እና እንግዲህ በዚህ ነገር ከፍተኛ ተቃውሞ አንስታለች። ምናልባትም ሴኔቶቹ ካልወሰኑና እሳጀጉ ወሰኑት ብቻ ይሄ ነገር ይሸጣሉ የሚለው ወደፊት ነው። ምናልባትም ደግሞ የእስራኤል ተቃውሞ ውሃ አንስቶ ሊቀረሰፍ ይችላል። ፓስተር እንደ አያይዘ እንድትመልስልኝ የፈለግኩት ነገር ይሄ ነገር በአጭር ጊዜ ውስጥ እያስተዋልን ያለነው ጉዳይ በጣም እየገረመኝ ነውና። አሁን ባለፈው የሶሪያውን ፕሬዚዳንት ቤተ መንግስት ጠርተው እንትኑ በጣም ኮንትሮቨርሻል ሆነው ነበር፣ እኛም ዘግበነዋል። አሁን ደግሞ ባጠረ ጊዜ ውስጥ ደግሞ የሳውዲውን ሎለ